ተይዛል፣ ኪንግ ዬ ተይዛል ኪንግ፣ ለኔ ነው። ሌሎቻችሁ መጥታችሁ መስጠት ትችላላችሁ። ብዙ ጎረምሶች ትታዩኛላችሁ፣ እየሰጣችሁ፣ እየተያያዛችሁ፣ የተቀቀፋችሁ ፎሎ እየተደረጋችሁ፣ ሁላችሁም ለሁሉም ወገን ድራሽ ወገን ነው። ፎሎ እየተደረጋችሁ፣ ላይክ፣ ሼር፣ ኮፒ ሊንክ እያረጋችሁ ለ15 15 ሰው ዘንበስ ማሞል ተመንፈስ ወይ ወይ ወይ ወይ ወይ ወይ ወይ

የቤት ታበጎች ነው ማሮጭ። እምቧ ብሏል እንዴ? እምቧ እምቧ ትልልቅ ጡት ያለው ላምብት ልኩ መልካም ነው። ላኩ እየላካቸው ሜምበርሺፕ ጋይስ ሜምበርሺፕ ይወርዷል። ሜምበርሺፕ መሆን አለባችሁ። አራት መቶ ነው የሚታየኝ ድሮ ሰማቸው። ይቅርታ ኤዱዬ፣ ይኸውልሽ ባላመጣልሻለሁ ብዬሽ እኔው እዚሁ አፍኜ ስምም ይው አለው። ፎሎ አድርጌሻለሁ። ካላረኩሽ ኮመንት ላይ አላረግሽኝም ብለሽ ጻፊ። ፎሎ በማርያም ግን እንዳትታዘቡኝ በሚካኤል አረ፣ እንዳሁን የጎረምሶች አሁን ንነ እንዴት ነው የሚጠብሱኝ? እንዲ እየለፈለፍኩኝ አያ ምላኬ፣ አያት ምላኬ። ኤዱዬ ግን በጣም እዚህ ቤት ብዙ ገንዘብ አውጥተሻል። ፎሎ አርጓት፣ ማርያምን ፎሎ አድርጓት። ትልልቅ የሚሰጡትን ሰዎች ፎሎ እያደረጋቸዋል። ሮሚማ አይለችም፣ ሮሚማ አይለችም። ልብስሽም ሽርጥ እኮ ነው ያደረኩት። ቆይሽ ልፍታው፣ አንቆኝ እኮ ይዞ። ሽርጥ እኮ ነው ጋይስ፣ ሽርጥ እኮ ነው ያደረኩትኝ ወይ ወወ ወይ ገቤና አሁን መቀጠን አሽቃባጭ የለኝም። ካላሽ ቃበጥን ታዲያ እንዴት እንሆናለን? እያሽ ቃበጥን እኮ ነው የምንሄደው። ካላሽ ቃበጥ እንዴት እንሆናለን? ሰባ አምስት ገባ፣ እግዚአብሔር ያክብርልኝ። ይሄ ልጅ ግን ቆንጆ ቆንጆ ካልሆነ ማለት ነው። አትሰማኝም። ትቆራረጣለ ብዬ ነው የምወጣው። እሺ አልተሰማኝም። ይ ዋርኒንግ እየሰጠች ነው። ምናገሽ ነው እንትን ጉች ጉቾቼን አሳየች ቅድም፣ እየጨፈርኩ ምን አሳየች? ጉች ጉቾቼን። ደህና ነሽ? ደህና ነኝ አለ አይ የመሰላምንበለብዬ እንትን ስላለኝ ዋርኒንግ ስላለኝ ሁሉም እየወጡ ነበር፣ እንዳይዘጋብ በቃ አሁንም እስካሁን ድረስ ካለ ማለት ነው። ኮፒ ሊንክ ላድርግ እና እመጣለሁ ብቻ ከሰማኸኝ፣ ኮፒ ሊንክ ክላስ ደረግና ተመልሼ እመጣለሁ። ደርቋላ ይታየኛል። አቤት ቤታ፣ አቤት ቤታ፣ ነብስሽ አይማርም። አሁን ይሄ ሰውዬ ቁልጭ ብሎ ከነኮፍያው ከነገ ጎን ኮፍያው ማለት ነው ከነ ሁሉ ነገር ነው የሚታየኝ አትታየኝም። አቤት መድሃኒዓለም፣ አቤት መድሃኒዓለም፣ ክፋቴ ምን አለ? ልጁ ቢዝናና ቢሻፍድ፣ ቢጫወት ማጅራቱን ብላሽ ማስወጣት ሲሆን ጋይ ሲሆን እጻል ልጅ ነው፣ እጻል ልጅ ነው ይሄ። እኔ ጠና ያለ መስሎኝ፣ ጠና ያለ መስሎኝ። ቤታዬ ምን ነው ማር? ይሄን ይጠንበለል። እስኪ ካሻፕል አርግልሽ። ቅድም ጥብስ ስትይ ሰምቻለሁ፣ አልሰማውም ግን ልሰማ ነው። ማፌ ብዬሽ ቴንኪው። አልሰማውም ግን ጥብስ ልዘዝልሽ። አሁን ይሄ ወጣት ያለኝን ጥብስ ነው የሚሻማብኝ። ምን ይሰራልኛል? ጥብስ ባዝ፣ እሷን ነው ተሻምቶ የሚበላው። ደና ጠና ወጠምሻ ቢሆን ኖሮ እኔ ልዘዝልሽ ነው የሚለው። አያስፈልግም። እዛው ይቀመጥ። ወደ ስራ ጋይስ፣ ወደ ስራ። ጨዋታ ነው ስራ። ወይ መዳን ያለ እንትን ምንድነው? ሜምበር ወይም ሜምበርሽፕ። እንዲህ አቶ ዴቪድ ስታ በለኝ ዞር ልበል። እንዲ ጎምለል ብሎ በዚህ ሊያልፍ

ሀቢባ ሀቢባ ላይ ብሌናት ጋይስ ብቻዋናት። ሀቢባ ልላክላት ፎሎ ጋይስ ፎሎ በማርያም በማርያም፣ አይ ቁም ነገር ቁም ነገር፣ ከላይ ያሉትን ጋይስ ፎሎ አድርጓቸው። እሺ ፕሊስ፣ ማለት አላስቸግራቸውም፣ ፎሎ አድርጓቸው። እኔ ግን ስንት ካራክተር ነው ያለኝ? ቆይ አሁን ነገረኛ ቡን ቆይ፣ ነገረኛ ሴት ነው ይልበል። ኧረ እባክሽ ባልሽ ማታ የትም ሲጀርራ አይደል እንደሚውለው ምን ስለ ባል ያታቂም ነው የምትይ? እንዴት አላውቅም። ቤቱን እንደዚህ ሊያፈርሰው ሲያንኳኳ አይደል እንዴ? አዳሩን ሙሉ ሲረብሸኝ ያደረው፣ መቼ ነው የተኛው? መቼ ልጆችስ ማይተኙ እንዳለ የጮሃቹ አይደል እን ቤት ውስጥ ያላት ምን አይነት ሰካራም ውዳቂ ባል ያለሽ። ነገረኛዋ አላ ሀሀ መጣ እንዴ መጣ፣ በተጠንቀቅ ከዛም ጸባይኛዋ ደግሞ ማለት ነው። ኧረ እየተጫወትኩኝ ነው ጋሽ ችግር የለውም። ችሙ ተንኮለኛ ተውኝ። ቆይተ ቆይተ ማሬ ቆይ አንዴ ጠብቂኝ። ቆይ ኧረ ጋሽ እየተጫወትኩኝ ነው። አሁን ቅርብ ሰዓት በላው። እውነት እውነት በጣም ነው የጠገብኩት። እግዚአብሔር ያክብርልኝ። ችግር የለውም ጋሽ። ማዘር ስንት ሰዓት ነው የሚመጡትኝ? ማለት እናቴ እቁብ ላኪላቸው ብላይ ነው፣ ለዛ ነው የመጣሁትኝ። እሺ ችግር የለውም፣ ጠብቃለሁ። ችግር የለውም።

ወይኔ አምላኬ! ቆይ አባ አባ ነው የሚሉት መሰለኝ ያበሻው እንደው አባ ቤብ እኔ ቤብ ነው የምለው አባ አባ አባ አባ አባ አባ በስልክ ይሁንልኝ። ጋይ ሲይ ስልክ አባ የዛሬ ቀኑ ሙሉ እኮ አልደወልክልኝም እ ለምንድን ነው ያልደወልክልኝ? አናፈኩ ማታው ማታ ዋክ ኖ ግሪና ሙኛ እንድታሸኝ ነው የምፈልገው ወይ አምላ ወ አምላውም እንደሚሻ ያ የምትወደውን ቢጃማኗ ለበስኩትን ቀዩን። አንተስ ለምትወደው ኮኖ ድርገው። አንተስ ምን ለብሰሃል? ምንም አይብርድህም? ከሚስት ውጭ ደግሞ በዚህ ብርድ ለምንድኖራቁት የምተኛው ወይ አምላኬ! እኔ አልችልም ጋይስ አልችልም። ይሄ ቅረብኝ፣ ይሄ ቅረብኝ። እኔ አፍቃሪ አልችልም ጋይስ አፍቃሪ አልችልም። ሌላ ሌላ ሌላ ጋይስ ሌላ አመዷን በቃ ዱርዬ አልችልም ያልችልም ጌታ የጨዋ ልጅ ነኝ እኮ ጋይዝ ግሬልስ ቀን ብልቅጥ ብዬ በቀመጥ እንዳይዘጋብኝ ቲክቶክ ብልቅጥ ብዬ ልቀመጥ የጨዋ ልጅ ሆኜ ነው ጨዋ ልጅ ነኝ ጋይዝ ዱርዬ መሆን አልችልም አቦ በቃ ስታ በቃ አልችልም ጋይስ አልችልም ዱርዬ መሆን አልችልም እናንተ ዱርዬማ ያቀተኝ እሞክራለሁ እሺ የአራዳ ቋንቋ ንገሩኝ። የአራዳ ቋንቋ ንገሩኝ። ጭቦዋን ቦሸርካ ተ የአራዳ ቋንቋ የኔ ቤት እኮ ደንቆሮች ናቸው። ከአራዳ ቋንቋ አታውቁም። እንደ ራብት ታሳቁኝ። የአራዳ ቋንቋ ምን ሼ ነው? ኦኬ አቦ ምን ሼ ነው? ተፋታኝ። ፍ ብቃ ብቃ። የሆነ አንተ ሙጭጭ የምትለው ነገር አለ። ፍ ዛሬ እንዴት ነው አንሄድም እንዴ? ወይኔ እና አረ እንደ ሙሉ ካራክተር እንደ ሙሉ ሰው ነኝ እኮ ነኝ እኮ። ሙሉ ሰው፣ ሙሉ ሰው፣ የአንድ ሰው ክፍለ ጦር ምን ጉድ ነው አሁን? ይውል አልችልም፣ ያራዳ አልችልም። ጋይስ ሌላ ይችላል ነገረኛ ሴቶኝ ይችላለሁ። ዛሬ እንደፈለግሽ ቤታ እንዴ። ምን አለ? ምን አለ? ምን አለ? ምን አለ? ምን አለ? እንዴ፣ እንዴ፣ እንዴ፣ ምን አለ ምን አለ ሀቡዬ ጋ ምን አለ? ሎሪ ሟች ነኝ አንደኛ፣ ሎሪ ሟች አደለው። እንኳን ነገርሽኝ ሀቢባ፣ ሀቢባ ምን ነው? አይበዛበት ሀቢባ እንዴት? ሁለተኛ ምን ነው? ለምን? እንዴት?